ገንዘብ ካለ ሴት ልጅ ጠላት ሄድም? ሀብታም ከሆንክ የተደላደለ ኑሮ የምትኖር ከሆነ በወጣ በገባ ቁጥር በስጦታ ካንበሸበሽካት የምትፈልገውን ሁሉ ከገዛህላት ሴት ልጅ መቼም ጥላትድ? ውሸት ውሸት ውሸት። አረ ከባድ ትልቅ ውሸት ነው። ሴት ልጅ በገንዘብ አትያዝም ወዳጄ። ኤለን መስክን ታውቀዋለህ? ያ እንደውም የቴስላ መኪና አምራች ኩባንያ ባለቤት፣ የጠፈር ምርምር ጣቢያ ባለቤት እና የትዊተር አባል የነበረው ማህበራዊ ሚዲያን ገዝቶ ኤክስ ብሎ ስሙን የቀየረው ለእሱም እንኳን አልበጀለት ይውል። የመጀመሪያ ሚስቱን አግብቶ ስድስት ልጆች ወልደዋል። አንዴ መንታ፣ አንዴ ደግሞ ሶስት ልጆችን በአንድ እርግዝና ወልደዋል። አብራው የቆየችው ለስምንት ዓመት ብቻ ነው። ምነው ስትባል ግንኙታችን ጤናማ አልነበረም አለች። ያ ሁሉ ሀብት እያለ አስቡ እና ገንዘብ እያለው አለች ያ ሁሉ ሀብት እና ገንዘብ እያለው ሲሏት ገንዘብ የትኛውንም ነገር ጤናማ አያደርግለትም ብላ ውልቅ ብላለች ከቤቱ እና በዚህ የተናደደው ኤሊዮን ማስክ ቆይ ምን የመሰለችዋን ወርቅ የሆነች ልጅ ካላገባው ብሎ በሷ ላይ መነሳት ይጀምራል። ይዝትባታል። እንዳለውም ከሁለት ዓመት በኋላ እንደ ፎከረው ምራቅ የምታስውጥ አክተር አግብቶ ለሁለት ዓመት ሲያጫውታት ከርሞ ተለያየ። ከሷም ከአንድ ዓመት በኋላ ያልጨረስነው ፍቅር አለን ብሎ እንደገና ተጋቡ። ያላለቀው ፍቅር እየቆየ ለሶስት አመታት ብቻ ነው። ይቺኛዋም በቃኝ ብላ ሄደች። አሁን እሱም ገንዘቡም የትኛውንም ሴት እንደማይቆይለት አምኖ በየሄደበት እየወለደ ሴቶቹም በጋራ ልጅ እያሳደጉ መኖርን መርጠዋል። ይህ ሰውዬ የዓለማችን ቁጥር አንድ ሀብታም ነው። የሱ ገንዘብ ሴትን ካላቆየ ያንተ ሰባራ ሳንቲም በየትኛው አቅሙ ነው በብሬ ይዛታለው ብለህ ልብህን ያሳበጥከው ወዳጄ? ሌላኛው የዓለማችን ባለሀብት እንመልከት። ቢል ጌትስ፣ ይህ ሰው የማይክሮሶፍት ኩባንያ ባለቤት ነው። ለ27 ዓመታት አብረው የቆየች ሚስቱ ጥላው ስትሄድ ምክንያት ያደረገው በግል ጉዳይ አልተግባባንም የሚለውን ነው። አየህ ገንዘብ ከ27 ዓመታት በኋላ የሚመጣ የግል ጉዳይንም አይፈጠም። የአማዞኑ ባለሀብት ጄፍ ቤዞስ ለ25 ዓመት የኖረው ትዳሩ ባለው የገንዘብ ብዛት አልዳንም። ብር አለኝ ብሎ ውሽማ ይዞ ሽኮለለይ ሲል አንተም ብርህም ገደል ግቡ ብላው ሄደች። እንግዲህ አስበው፣ እነዚህ ሁሉ ሰዎች ያላቸውን ብር አንተ እድሜ ልክህን አታገኘውም፣ ግን ሴቷን በብረ ይዛለው ብለህ ታስባለህ። ደደብ ካልሆንክ በስተቀር የትኛውንም ሴት ታማኝነት በገንዘብ እንደማትገዛ መረዳት አለብህ ወዳጄ። ጥሩ ሰውነ ማለት አስደግፈ አትሸበለልም ማለት አይደለም። አንተ መልካም ስለሆንክላት ትሳሳላለች ማለት አይደለም። ብልጥ ሁን ወዳጄ። ሴትን ልጅ አስሮ የሚያስቀምጣት ገንዘብ፣ ፍቅር፣ ጥሩነት፣ መልክ፣ የአልጋ ላይ ንብረትነት አይደለም፤ ፍላጎቷ ብቻ ነው። እንዲያውም ገንዘብ አስሮ እንደሚያስቀምጣት በተማመንክ ቁጥር የመሄዷ ነገር እርግጥ እየሆነ ይመጣል። ጢባርህንም ትቢትህንም እብሪትህንም በልኩ አድርገው፣ አለበለዚያ ታበርድልሃለች። ልልህ ፈልጌ ነው ወዳጄ